በእያንዳንዱ የካፒታል ፕሮጀክት ከጊዜ አኳያ ከጥራት አኳያ ከዋጋ አኳያ ያሉትን ጥቃቅን ችግሮች፣ መለስተኛ ችግሮች በክትትል በድጋፍ ያ ክፍተት እንዲሞላ ለማድረግ ጥረት እያደረግነው ስንቀጥላለን። ገቢ ማለት ለክልላችን የልማት ስራዎችን በተለይም ህዝብን ተጠቃሚ የሚያደርጉ የልማት ስራዎችን ለመስራት ገቢ ያስፈልገናል። ገቢ ከሌለ የካፒታል ፕሮጀክቶች የሉም ማለት ነው። በሚፈለገው ልክ እንደ መንግስት የምንከተለው አቅጣጫ ገቢያችንን በተቻለ መጠን ማሳደግ፣ ወጪያችንን ደግሞ መቀነስ መሆን ያለበት። በደምሩ ስናየው የዘንድሮ አፈጻጸማችን የተሻለ ነው፣ በተለይም አንጻራዊ በሆነ መልኩ ካለፉት አመታት አኳያ ስናየው በኮሪደር ልማት ብቻ የሰራናቸው ናቸው ስራዎች ያለፉትን የሰላሳ 30 አመት የአርባ አመት ያሰራናቸው ስራዎች ሰርተናል። በኮሪደር ልማት ብቻ በህንፃ ግንባታ እቅዳችን ውስጥ ብዙም የለም። ያለው ግን በአብዛኛው እየተጠናቀቀ ያለ ነው። የህንፃ ግንባታችንን ብንመለከት የስልጠና የግዢ ስራዎቻችንም ስንመለከት ከሞላ ጎደል ጥሩ ነው። ጥሩ ነው። አምና በዚህ ጊዜ አምና በትነኛ ወር ከሰበሰብነው ገቢ የዘንድሮው 886 ሚሊዮን ብር እድገት ያሳያል። ግን እቅዳችን ከዚህ በላይ ስለነበረ አሁን ይቀረናል። ያሰበሰብነው አለ ብለን ነው እናስበውና አንፃራዊ በሆነ መልኩ ያው የተሻለ አፈጻጸም ከጊዜ ወደ ጊዜ እየተመዘገበ ይገኛል።